የመጽሐፍ ቅዱስ ገጾች ስለ እምነትና ስለ ተስፋዎች የሚገልጹ ታሪኮች ብቻ ሳይሆኑ ለሺህ ዓመታት የዘለቁ ግጭቶችንም ይገልጻሉ። አይሁዶችንና አረቦችን ለዚህ ከባድ እና ዘላቂ ፉክክር ይዳረጋቸው ምንድን ነው? መጽሐፍ ቅዱሳዊ ታሪኮችን ስንመረምር ያለፈውን ጊዜ የሚያበሩ ብቻ ሳይሆኑ በወቅታዊ ተግዳሮቶች ላይም ወሳኝ ግንዛቤዎችን የሚሰጡ ማብራሪያዎች እናገኛለን። እግዚአብሔር ታላቅ ሕዝብ አደርግሃለሁ። እባርክሃለሁ። የሸከሙት ዳቦና ውሃ ውስን ነበር እና የበርሃው አረመኔነት እሁን በሚያስደነግጥ ሁኔታ ራሱን መግለጽ ጀመረ። አጋር በከባድ ልቧ የሁኔታውን ክብደት የተረዳች ልጁን ተመለከተች። እስማኤል በአንድ ወቅት በፍቅር ተከቦ አሁን የመታው ክብደት ተሰማው። የውሃ እጦት ከጊዜ ወደ ጊዜ እየጨመረ የሚሄድ ስጋት ሆነ እና አጋር ያለ ተአምር እልውናቸው እርግጠኛ እንዳልሆነ ታውቃለች። በተስፋ መቁረጥ ስሜት ውስጥ አጋር እስማኤል ሲሰቃይ ማየት እንደማትችል ወሰነች። እንባ እያነባች ከቁጥቋጦ ጥላ ስር አስቀምጣው እየመጣ ያለውን አደጋ ለማየት ሳትችል ሄደች። የሁለቱም የተስፋ መቁረጥና የፍቅር ድርጊት ነበር። ምንም ማድረግ እንደማትችል ታውቃለች። በነፍሷ ጥልቅ ውስጥ ከጌታ በጣም የራቀች ቢሆንም ወደ እግዚአብሔር ጮኸች። በዚህም የጥፋት ጊዜ ልጇን ማይተው እግዚአብሔር ጣልቃ ገባ። እግዚአብሔር ብላቴናውን ሲያለቅስ እንደሰማው የእግዚአብሔር መልአክ ከሰማይ አጋርን ጠርቶ እንዲህ አላት፣ አጋር ሆይ ምን የሚያስጨንቅሽ ነገር አለ? አትፍሪ። ብላቴናው ነው በዛ ተኝቶ እያለ ሲያለቅስ እግዚአብሔር ሰምቶታል። መልአኩ የማበረታቻ ቃላትን ብቻ ሳይሆን የተስፋንም ቃል አመጣ። እስማኤልን እንድታነሳውና እንድታቅፈው አዘዛት። ልጁን አንስታ እጁን ያዘች። የመልአክቱ ቃል ባዶ ተስፋ ብቻ አልነበረም፤ እግዚአብሔር አሁንም ለእነርሱ ያዘጋጀው ሕይወት እና የወደፊት ሕይወት ማረጋገጫ ነበር። ከዚያም አጋር ዓይኖቿን አነሳችና እግዚአብሔር በማያልቀው ምሕረቱ በአቅራቢያ ያለውን ውሃ ምንጭ ገለጠ። ሕይወትንና የመታደስ የሚወክል ውሃ ለመለኮታዊ እንክብካቤ ምስክር ሆኖ ወጣ። ይህም በጨለማ ሁኔታዎች ውስጥ እንኳን እግዚአብሔር ልጆቹን ፈጽሞ እንደማይረሳ ያሳያል። ይህ ተአምራት የምህረት ተግባር ብቻ አልነበረም። ተስፋ አስቆራጭ በሆነ ሁኔታዎች ውስጥ ካሉት ጋር አብሮ በመሆን መለኮታዊ አገልግሎትን በግልጽ የሚያሳይ ነበር። ንጹህ ውሃ አጋርና እስማኤል ኃይላቸውን እንዲያገግሙና የተዳከመ የሚመስለውን ተስፋቸውን እንዲያድሱ አስችሏቸዋል። አጋር ውሃ ብቻ ሳይሆን እግዚአብሔር ልጆቹን ጸሎት እንደሚሰማና እንደሚመልስ ማረጋገጫ ስለማግኘት ነው። እስማኤል ሲጠጣ አጋር የምዝጋና ማዕበል በልቧ ስታጠባ ተሰማ። በጭንቀትና በተስፋ መቁረጥ ጊዜም ቢሆን እግዚአብሔር ከነሱ ጋር እንደነበረ ተገነዘበች። ይህ በምድረ በዳ ያለው የእግዚአብሔር እንክብካቤ ዘላቂ ምስክር ይሆናል። ይህም በሁሉም ነገር የጠፋው ቢመስልም ተስፋ በመለኮታዊ ጣልቃ ገብነት እንደገና መወለድ እንደሚቻል ማሳሰቢያ ይሆናል። በመጀመሪያ የብቸኝነትና የመጥፋት ምልክት የሆነው በረሃ አሁን የመታደስና የማግኘት ቦታ ሆኗል። ዓመታት እያለፉ ሲሄዱ እስማኤል በሕይወቱ ልዩ ሁኔታዎች ተቀርጾ ጠንካራና ጎበዝ ወጣት ሆነ ያደገው በአጋር ፍቅር መመሪያ ሲሆን እሱም በአስቸጋሪ በረሃማ ሁኔታዎች እንዴት እንደሚታርፍ አስተማረው። በመጀመሪያም እስማኤል ለዘላን ህይወት አስፈላጊ ክህሎቶችን አዳብሯል። በረሃው ቤት ብቻ ሳይሆን ትምህርት ቤት ነበር። እናም እስማኤል በረሃማ ቦታ ላይ በጥበብ መንቀሳቀስም በፍጥነት ተማረ። የበረሃ ህይወትን ጽናትንና ድፍረትን ይጠይቃል። እሱ ልዩ ቀስተኛ ሆነ። በብቃት አድኖ ለራሱና ለእናቱ ምግብ እንዲያቀርብ አስችሎታል። የቀስት ችሎታውን አጉልቷል። እግዚአብሔር ከልጁ ጋር ሲያደርግ በበረሃ ኖረ፣ ቀስተኛም ሆነ። እስማኤል ሲያድግ አጋር ስለ ልጁ የወደፊት ዕጣ ፈንታ ማሰብ ጀመረች። እና አጋር እስማኤል ጓደኛ እንዲያገኝ ፈለገች ባህል ወግ ባለው ቤተሰብ ውስጥ ትስስርና በጋብቻ ጥምረት መፍጠር። ይህንም በማሰብ አጋር ለእስማኤል ግብፃዊ ሚስት ለማግኘት ትልቅ ምርጫ አደረገች። ይህ ውሳኔ ጥልቅ ባህላዊና ታሪካዊ አንድምቶችን ይዟል። ከአጋር ሴት በመምረጥ አጋር በሁለት የዘር ሐረግ መካከል ያለውን ግንኙነት አጠናክራለች። ይህ ኅብረት በአረብና በግብፅ ባህሎች መካከል ያለውን ግንኙነት የሚያመለክት ሲሆን፣ ይህም በታሪክ ውስጥ የሚያስተጋባ ቅርስ ነው። የእስማኤል ጋብቻ በሕይወት ውስጥ አዲስ ምዕራፍ በመፍጠር ላይ በእግዚአብሔር ቃል የገባለትን የዘር ግንድ ቀጣይነትን ያሳያል። የእስማኤል ዘሮች በመጽሐፍ ቅዱሳዊም ሆነ በታሪካዊ ሁኔታዎች ውስጥ ጉል ይሆናሉ። ይህም ለብዙ አረቦች ጉዞዎች መሠረት ሆኗል። እናም በክልሉ ውስጥ ከትውልድ እስከ ትውልድ ይኖራሉ። ይህ ከግብፅ ባህል ጋር ያለውን ግንኙነት የወደፊቱን ታሪክ የሚቀርጽ የባህሎች ብልጽግናና ልዩነትን አጉልቶ አሳይቷል። የበረሃ ሕይወትንና ልማዶቹን ባህሪውንና ችሎታዎቹን ቀርጿል። እሱ ቀስተኛ ብቻ አልነበረም፤ በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እንዴት እንደሚተርፍና እንዴት እንደሚበለጽግ የሚያውቅ መሪ ነበር። እስማኤል የጥንካሬ ምልክት ሆነ፤ ይህም የእግዚአብሔርን ተስፋዎች መገለጫ የሆነው በሱ የዘር ሐረግ ነው። የእግዚአብሔር ልጅ ብቻ አልነበረም፤ እሱም በባህሎቹ መካከል ድልድይ ነበር፣ የእምነትና የመዳን ውርስን የተሸከመ ሰው በስኬቶችና በተግዳሮቶች እስማኤል የራሱን የህዝብ ታሪክ መቅረጽ ቀጠለ። መለኮታዊ አገልግሎቶችን ብዙ ጊዜ የሚለወጡ የሰውን መረዳት በሚያልፉ መንገዶች መሆኑን አረጋግጧል። ጊዜ እያለፈ ሲሄድ እስማኤል የራሱን ቤተሰብ በበረሃ ሲያቋቁም የዘር ሐረግ ግንዱን የአረብ ጎሳዎች ታሪክ ወሳኝ ገጽታ ሆነ። እስማኤል የአስራ ሁለቱ ነገዶች አለቃ ይሆናል እያንዳንዱም ዘር የሚወክል በመካከለኛው ምስራቅ ሰፊ ክልሎች ውስጥ ነው። እስማኤላውያን በመባል የሚታወቁት እነዚህ ነገዶች የአባቶቻቸውን ትሩፋትና ለአጋርና ለእስማኤል የገባውን መለኮታዊ ቃል ኪዳን በማስቀጠል በተለያዩ መጽሐፍ ቅዱሳዊ ትረካዎች ውስጥ ጉልሚናን ተጫውቷል። ከእስማኤል ሕይወትና ዘር የተውጣጡ እነዚህ ዐሥራ ሁለቱ ነገዶች የአረብ ቅርሶች የባህል ስብጥርንና ብልጽግናን ያንጸባርቃሉ። እያንዳንዱ ጎሳ የየራሱ ስም፣ ወጎችና ልማዶች ነበራቸው። እናም በአንዱ ላይ ሆኖ በጊዜ ሂደት ቤተሰብን የሚያገናኝ ውስብስብ የግንኙነት መረብን ፈጠረ። የእስማኤልና የዘሮቹ ታሪክ መለኮታዊ ተስፋዎችን በትውልድ መካከል እንዴት እንደሚገለጡና የእግዚአብሔርን ቀጣይነት ያሳያል። ምንም እንኳን ይስሐቅ የቃል ኪዳን ልጅ ቢሆንም በሁለቱ ግማሽ ወንድማማቾች መካከል ያለው ግንኙነት እጅግ አስደናቂ ከሆኑት የመጽሐፍ ቅዱስ ተረካዎች አንዱ ነው። በኦሪት ዘፍጥረት ውስጥ ሁለቱም አባታቸውን ለመቅበር የተሰበሰቡበት የአንድነት እርቅ ጊዜ እናገኛለን። ይህ ድርጊት ከልጅነት ጊዜ ጀምሮ በሕይወቶቻቸው ላይ ምልክት የነበረውን የቤተሰብ ፉክክርንና ውጥረትን ማሸነፍን ያሳያል። የአብርሃም የቀብር ስነ ስርዓት ትርጉም ያለው ጊዜ ነው። ይህም የተወደደውን አባት ስንብት ብቻ ሳይሆን ትቶት የሄዱትን ቅርሶች ቀጣይነት የሚወክል ነው። እስማኤል እና ይስሐቅም ምንም እንኳን በተለያዩ መንገዶች ቢያድጉ በዚህ አስፈላጊ ክስተቶች ውስጥ አንድ የጋራ አቋምን አግኝተዋል። የቤተሰብ ግንኙነት አስፈላጊነት በመጽሐፍ ቅዱሳዊ ትረካ ውስጥም ተደጋጋሚ ጭብጥ ነው። ለአብርሃም ከተሰጡት ተስፋዎች ጀምሮ እስከ ልጆቹና የልጅ ልጆቹ ታሪክ ድረስ እያንዳንዱ ትውልድ በፍቅር፣ በፉክክር፣ በግጭትና በእርቅ መሳሪያ የተቀረጸ ነው። የእስማኤል ዘሮች እየተስፋፉና ጎሳዎቹን ሲያቋቁሙ በእስማኤላውያንና በእስራኤላውያን መካከል ያለው መስተጋብር የእግዚአብሔር ሕዝብ ታሪካዊ የዘር ሐረግ አካል ሆነ። ባለፉት መቶ ዘመናት በእነዚህ የዘር ሐረጎች መካከል ያለው ግንኙነት በአካባቢያዊ ፖለቲካዊና ማህበራዊ ክስተቶች ላይ ተጽዕኖ ያሳድራል። ይህም ሁለቱ ወንድማማቾችን የሚወክል ውስብስብነትን ያሳያል። እስማኤል በመጽሐፍ ቅዱሳዊ ታሪክ ውስጥም የሚጫወተው ሚና ከፍተኛ ነው። ምክንያቱም እሱ በተደጋጋሚ የተለያዩ የአረብ ጎሳዎች ቅድመ አያት ተብሎ ሊጠቀስ በአይሁድ ክርስትናና በእስላማዊ ወጎች መካከል ትስስርን ይፈጥራል። በክርስትናና በአይሁድ እምነት ውስጥም እስማኤል የአብርሃም ሁለተኛ መስመር ተብሎ ሊወሰን የሚችለውን ሲወክል፣ ይስሐቅ ግን የእግዚአብሔር የተስፋ ዋና ወራሽ ሆኗል። ይሁን እንጂ የእስማኤላውያን ዘሮች በክልሉ ታሪክና ወጎች ላይ ዘላቂ ተጽዕኖ ይኖሯቸዋል። እንደ አረብ ጎሳዎች ብቅ እያሉ መካከለኛ ምስራቅን በፈጠሩ ትረካዎች ውስጥ ወሳኝ ሚናን በመጫወት በተለያዩ ባህሎችና ስልጣኔዎች ውስጥም ተጽዕኖ ፈጣሪ ሆኑ። የእስማኤላውያን ነገዶች ብዙውን ጊዜ ከዘላንነት ከጥንካሬና ከጽናት ጋር የተቆራኙ ናቸው እና ዋጋቸው ከሌሎች ጋር በተመሳሳይ የበለጸገና የተለያየ አቋምን ይፈጥራል። ከታሪካዊ መገኘት ባሻገር የእስማኤል ውርስ እስከ ዛሬ ባሉ ወጎች ውስጥም ጸንቷል። አረቦች ራሳቸውን የእስማኤል ዘሮች እንደሆኑ አድርጎ ይቆጥራሉ እናም የእሱ ታሪክ አሁንም በዘመናዊ የአረብ ማህበረሰቦች ውስጥ የሚከናወን የባህልና የሃይማኖት መለያት አካል ነው። በእስልምና እስማኤል እንደ ነቢይና የእምነት ምልክት ይታወቃል። ለእግዚአብሔር ፍቃድ ለመገዛት ያለው ፈቃደኝነትና በመከራ ውስጥ ለመኖርና ለማደግ መቻሉ ለብዙዎች አስደናቂ ምሳሌ እንዲሆን አድርጎታል። ከነዚህ የዘር ሐረጎቹ የሚወጡት ይሁዲነትንና እስልምና የአይሁዶችንና የአረቦችን መለያ ባህላዊና ሃይማኖታዊ ልዩነት መገለጫዎች ናቸው። በኦሪትና በሙሴ ሕግ ላይ ያተኮረው የአይሁድ ሃይማኖታዊ መሠረት በቁርአንና በነቢዩ መሐመድ ወጎች ላይ ከተመሠረተው የእስልምና አስተምሮ ጋር ይቃረናል። በእነዚህ እምነቶች ስርዓቶች መካከል ያለው ልዩነት መለኮታዊ ብቻ ሳይሆን ባህላዊ፣ ማህበራዊ ልምምዶች የዓለም አመለካከትንና እያንዳንዱ ቡድን ከሌላው ጋር ያለውን ግንኙነት ነው። ለዘመናት በማንነት ጥያቄና በመሬትና በስልጣን ላይ የሚደረጉ ትግል የተነሳ በአይሁዶች እና በአረቦች መካከል ያለው አለመግባባት እየከረረ መጥቷል። በመጀመሪያ አንድ ለማድረግ የታሰቡትን መለኮታዊ ተስፋዎች የአንድ ህዝብ መብት በሌላው ላይ በየጊዜ የሚበዛበትን የጦርነት አውድማ ሆነ የዘመናዊ ግጭት ተጽዕኖ በተለይም በእስራኤልና በፍልስጤም ግዛት አውድ ውስጥ እነዚህ ታሪካዊ ውጥረቶችን ያንጸባርቃል። በሀያኛው መቶ ክፍለ ዘመን አጋማሽ ላይ የእስራኤልን ምስረታ ተከትሎ የተከሰቱ ክንውኖች ተከታታዮች የአረብ እስራኤል ጦርነትንና የፍልስጤም ራስን በራስ የመወሰን ሂደትን ቀጣይነት ያለው ትግል ለኢሳቅና ለእስማኤል የተገባውን ቃል ከሃይማኖታዊ ባህሎች ጋር እንዴት እንደሆነ የሚያሳይ ክፍሎች ናቸው። በሰው ልጅ ታሪክ ውስጥ ተከስተው የነበሩት መላየቶች በአብርሃም ዘሮች መካከል ያለውን ውጥረት ጨምሮ የእግዚአብሔር የመጀመሪያ ሐሳብ ሳይሆን የሰው ተፈጥሮ ውስብስብነትና ለእያንዳንዱ የሰጠንን ነጻነት ያንጸባርቃል። መጽሐፍ ቅዱስ የእግዚአብሔር ፍላጎትን ለማደስና ለማስታረቅ የማያቋርጥ ምስክር ነው። በዘፍጥረት ውስጥ እግዚአብሔር ለአብርሃም የሚባርኩህን እባርካለሁ የሚረግሙህን ሁሉ እረግማለሁ የምድርንም ሕዝብ ሁሉ በአንተ ይባረካሉ። ይህ አባባል እግዚአብሔር በአብርሃም ዘር ላይ የሰጠውን በረከት መሆኑን ያጎላል። የዛሬዎቹ ግጭቶች ወደዚህ መሰረታዊ አንድነት የፍቅርና መር መመለስ እንደሚያስፈልግ ያመላክታል። በመጽሐፍ ቅዱስ ታሪክ ውስጥ እግዚአብሔር እቅዶቹን ለመፈጸም በውጥረትና ፉክክር ውስጥ እንዴት እንደሚሠራ የሚያሳይ ምሳሌዎች እናገኛለን። አብርሃም ራሱ የሁለቱ ዘር አባት ቢሆንም በቤተሰቡ ውስጥ መለየትን አጋጥሟል። ነገር ግን እግዚአብሔር ለሁለቱም ልጆች ቃል ገብቷል። ኢየሱስ በፍቅርና በማስተዋል እርስ በርሳችን እንድንዋደድ አሳስቦናል። በማቴዎስ ላይ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ ለሚረግሟችሁም ጸልዩ ሲል አስተምሯል። ይህ አንድነት የፍቅር ጥሪ የብሔርና የሃይማኖት ልዩነት ሳይለኝ ሁላችንንም ይጠራናል። የክርስቶስ ትምህርት እውነተኛው ይዘት ከፉክክር ባለፈ ለማየትና የጋራ ሰብአዊነታችንን የማወቅ ችሎታ ላይ ነው። በእነዚህ መርሆች ላይ በማሰላሰል በራሳችን ሕይወትና በማኅበረሰቦች ውስጥ ሰላምን ለመፈለግና እርቅን ለማውረድ ተመታታኝ ነው። እግዚአብሔር በሮሜ መልእክት ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ በማለት ይመክረናል። ይህ መመሪያ ሰላም የጋራ ኃላፊነት መሆኑን ያስታውሰናል። በመጨረሻም የወደፊት ጊዜ ስንመለከት ግጭቶች ሊቀጥሉ ቢችሉም የእግዚአብሔር እቅድ ግን በማንኛውም ሰው ልጅ ክፍፍል የላቀ መሆኑን ማስተዋል አለብን። ፍጥረቱን በፍቅር አንድ አድርጎ ለማየት የሚፈልግ የተስፋ አምላክ አለ። ለአብርሃም ለይስሐቅና ለእስማኤል የተገባው ቃል ኪዳን ያለፈ ታሪክ ብቻ አይደለም። ስለ እግዚአብሔር ታማኝነትና ወደ ሰላም ለመምራት ስላለው ቀጣይነት ቁርጠኝነት ይነግረናል። እነዚህ እውነቶች እንነሳና ፈውስንና እርቅን በማምጣት በሚፈለጉ ዓለም ውስጥ የብርሃን ተሸካሚ መሆንን እንትጋ። ለዛሬ ያዝንላችሁ ይመስላል። ከወደዳችሁት ባርኮትን ሰብስክራይብ በማድረግ አባሉ ነው።